እያመመን ነው ሆነ። ተዉት ስራውን በቃ፣ ሌላ ነገር ስሩ። ለምን ባይታይ ጥንቅር ቅር አይልም። እንደ ሴትነታችን እያመመን ነው። የአንቺ የምትሰደቢውን እየሰማን እያለቀስን ነው፣ እየታመመን ነው። በእውነት እኔ በራሴ በጣም ያዘንኩት ትላንትና ማታ ሰምቼ እንዴት እንደሚሰድቧት። ይሄ ነው ይሄ ነው አይደለም። እዚህ ጋር እኔ እንደዛ ካልኩኝ ራሴ ይሄ ነው አይደለም። በእውነት ነው ምላችሁ፣ አጥንት ገብቶ የሚሰድብ የሚሰብር ስድብ እየሰደቧት ነው ትላንትና ማታ ላይ ቁጭ ብለ ለአራት፣ ለአምስት፣ ለስድስት ቁጭ ብለው በጣም የሚዘገንን ከሴት ልጅ የማይጠበቅ ሴት ልጅ የማትሰድብ ስድብ እየሰደቧት ነው። ግን ምን ያደርጋል? እንደዚህ ተረግጠሽ እንደዚህ ተሰድበሽ ለሰው ብለሽ እንደዚህ ሰውን ለማሳደግ እያልሽ እንደዚህ የምትሰደብ የምትሰሪው ስራ ቢቀርብሽ እኔ ባይ ነኝ። ቢቀርስ ሌላ ስራ ከቻልሽ ሌላ ስራ ሰሪ፣ የሚያስቅ የሚያዝናና የሆነ እነሱን መቼ ያቃሉ። ለነገሩ አንቺ የሚያዝናና ብትሰሪ የሚያስቅ ብትሰሪ መሰደብሽ አይቀርም። አንድ የጠሉሽ ሁሌም እንደጠሉሽ ነው። ግን ቢሆንም እኛ ይከፋናል። አንቺ ስትሰደቢ ያመናል። እኔ በጣም ነው ያመኛል። እኔ አልችልም። እኔ የሚገርመኝ ደግሞ ስራ ነው ይስሩ፣ ይቀጥሉ። በምንድን ነው የሚቀጥሉት? እሷ እየተረገጠች እየተሰደበ ይቀሱማ አሉ አንዳንዶቻቸው የማያማቸው ከሆናቸው እነሱ እነሱ ማያማቸውም እኮ ሴትነታቸውን የረሱ የረሱ አሉ። ለዛ እኮ ነው ሴት እንደዛ ስትሰደብ። ለነገሩ እሷም ታየዋለች፣ እሷም ታየዋለች። ግን ስድብ፣ እሱም ያየዋል እንዴት ያስችላችኋል? ስድቡን ስታዩት፣ እንዴት ሽን እየተደረገላችሁ ነው የሚሄደው ስድቡ እያያችሁት፣ ችላችሁት ነው። እኔ ራሴን ያመኛል በእውነት። ይሄን ሁለት ቀን ሶስት ቀን ታምም ያለው ራሴ ሆነ ነገር እንደዚህ በዚህ በወጣትነት ጊዜያችን የሆነ ነገር ሲነገረን እጭ ችላ እንላለን፣ እናልፍ አይደለ? በኋላ ነው ግን የሚፀፅተን። እኔ ስላየሁት በኋላ በጣም አይደለም። እዚህ ጋር አሁን ይኸውልሽ፣ እዚህ ጋ ሚዲያ እንዴ ከወጣች ስድብ አለ ምን አለ። ሁሉን ችለሽ ነው የምትሰሪው፣ ግን ቢሆንም የእሷ በዛ፣ በዛ፣ ከመጠን በላይ በዛ፣ በጣም በዛ። እንደዚህ አይደለም፣ በልክ አድርጉት። ስድባችሁን፣ ሴትነታችሁን እራሳችሁን እየሰደባችሁ ነው። ማታ ቁጭ ብለሽ ላይ ብለሽ ስትሰድብ እያፈርሽ፣ ነገ ያንን ድምፅ ስትሰሚው ዋለሽ

እና አሳፋሪዎች ናችሁ፣ በሆነ ሴቶች በተለይ እረፉ እረፉ እረፉ። እግዚአብሔርን እረፉ፣ የምታመልኩት አምላክ ፈርታችሁ እረፉ። ብትሳደቡም አንቺ ለአንተ እንደዚህ አንቺ እንደዚህ ለአንተ እንደዚህ አይደለች። እሱ እኮ ያውቃል፣ አይደል እንዴ? የምትሆነውን አውቆ እኮ እሷ ጋር ሆነ፣ አይደል እንዴ? እናንተ ምንድናችሁ? ማናችሁ? በሱ ህይወት ገብታችሁ የምትበጠብጡት? በሱ ህይወት ገብታችሁ አዛዥ የምትሆኑት እናንተማ። ወንድሙን እንኳን የማይሰማ እኮ ነው፣ እናቱን እንኳን የማይሰማ እኮ ነው። ምንድናችሁ እናንተ? እናንተን አሁን ይሰማኛል። በስድብ ስላዋረዳችኋት እሱ እንደዛ በዛ ነገር አፍሮ እሷን ይተዋታል ብላችሁ ነው። የምሰድዋት ሴት እኮ ናችሁ። ምንቢቀርብኝ ያሉትን ለማሳደግ ነው

እሱ አንድ ሲል እሷ አንድ ትላለች። እሱ አንድ ስትል እሱ አንድ ይመልሳል። ይህ ኩርንችት መቶ አውሳረባቸው ለኛ ብሎ ለኛ ብሎ ምን ለነሱ ብሎ ነው የመለሰላት መልስ ልክ ነው። ታዲያ በመጀመሪያ ይቅርታ መጠየቅ አለባት እሷ። ምንኑን ነው? እነሱ ያለፈ ታሪክ ነው። እሷ እኮ መብት አላት መጠየቅ፣ አይደል እንዴ? መብት አላት። ያለፈ ታሪክ ነው ብሎ እንዴት ነው ያለፈ ታሪክ ያለፈ ታሪክ መስማት የለባትም እሷ ማወቅ የለባትም። ደግሞ እኮ እኔ እሱና እሷ በራሳቸው ይጨርሳሉ። እነሱ አንድ ናቸው፣ እነሱ አንድ ናቸው። እነሱ ሲሰሩ እዛ ተመካክረው ይሰራሉ። እንደገና ደግሞ ሲመጣ እሱ ምን እንዳለ ታውቂያለሽ? ከእንግዲህ በኋላ ስለ ልጅቷ አልጠየቀሽም ማውራትም አልፈልግም፣ ማለ ያለፈ ታሪኬ ማውራት አልፈልግም ታቀልሽ ብሎ አለ። በቃ አላወራም፣ ግዴታ መለፍለፍ የለብኝም ማለት እያለ ነው። እንደ እኔ የሚያናደኝ እኮ የነሱ አደለም፣ እናቶች እህቶች፣ የነሱ አደለም፣ የነሱ እኔ ምንም ነገር አናደኝም። እዚህ ቁጭ ብላ ልጅቷን ይሁ ልጅ እንደዚህ ቆርጥመው ቆረጣ ጥመው፣ ማታ የምትሰሙ ከሆነ ማታ የምትዙሩ ከሆነ ላይ ቁጭ ብለ ምስክሬ ነው። ከአንደበት ከሴት ልጅ አንደበት የማይወጣ የሚሸት ታውቃላችሁ፣ ቆሻሻ እነሱ ቆሻሻ ስለሆኑ ለነገሩ ግን ቢሆንም ያስጠላል፣ እልሻለሁ በጣም ያስጠላል። በቀደም እኮ እንደውም አልተሰደቡም እኮ ሁለቱ የመጡለት አልተሰደበችም እኮ። የዛን ዕለት ሰላም ነበር፣ እሱ የታመመ ዕለት

እኔ ኮመንት አላነብም አንበብም አልፈልግም። ሙ ጭንቅላቴ የሚሳደቡት ስድብ ነው፣ እንደ ጌታ ሆይ ትግስቱ በዛ ላይ ለመጥፎ ኮመንት የሚሰጠው ላይት ብታይ ነው የምትይው።

ምን ብለው እንደሚጽፉ እስማነ እሙቆይ እሙ እነሱን በውስጥ የሚያወሩ አሉ። በውስጥ የሚያወሯቸው አሉ። መቼም እሷን የሚያወራ ሰው ይኖራል። ከስንት አንዱ የምትግባባው በጣም የበፊት አድናቂ የሚሆኑ ምን የሚሆኑ ግን ለምንድን ነው እግዚአብሔርም የማይመክሯቸው?

ወይይ ወይኔ ጌታው፣ ብቻ እኔ እንዴት እንደምችል መቻሉ እን ሰውየ እንደዚህ ሚዲያ ላይ እንደዚህ ተሰድቦ እንደ እንደዚህ ሚዲያ ላይ ተሰድቦ አይቻለ ለሚዲያ አዲስ አይደለሁም። ግን አንቺ እንደዚህ ሰው የሚያብጠለጥ እንደዚህ ሰው ምን አድርጋ ነው? እኔም ጥያቄ በቃ ምን አድርጋ ነው? ቅናት ነው? ከሱ ጋር ስለሆነ ቅናት ነው ወይስ ቅናት ነው? ቅናትም በልክ አለው። በረበይ እየሱስ ሆ የእኔ ቤት አርቲስት ልጅ ወልዳለት ብላ አላየት። ይሄን ያክልም ቀን ታች ውስጥ ብትሰልቡ ነገ አፈር ለምትሆኑት፣ ነገ አፈር ለምትለብሱት እንደዚህ በረበስማ ው